ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን። ከብስራት ኤፍኤም የዩትዩብ ቻላችን የእለተ ቅዳሜ የብስራት ስፔሻል ፕሮግራም ነው ተጀምሯል። ተፈራ ታምነህ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ልትቆዩ ግብዣችን ነው። በዕለቱ ቆይታችን በ11ኛ ሳምንት የእንግሊዝ ፕሪምሊ ጨዋታዎች ከዛሬ ጀምሮ ይደረጋሉ። የዕለቱን መርሃግብሮች እንቃኛለን። ስፔን፣ ጣሊያን፣ ጀርመን፣ ፈረንሳይ እነዚህ ሁሉ ሊጎች የምንዳሰስ ነው የሚሆኑ እስከ ፕሮግራማችን ፍጻሜ አብራችሁ እንድትዘልቁ ነው ግብዣችን። በቅድሜ እንግሊዝ ፕሪሚየር ሊግ መርሀ ግብርን ነው የምንመለከተው። ዛሬ የሚከናወኑ ጨዋታዎች አሉ፣ ተጠባቂ ጨዋታዎች ይደረጋሉ። ቀን ዘጠኝ ሰዓት ከ30 ጀምሮ ነው መርሀ ግብሩ የሚደረገው። በእለቱ የሚደረገው ትልቁ የጨዋታ መርሃ ግብር ቶትናሞ ስፐርስን ከማንቸስተር ዩናይትድ የሚያገናኘው የጨዋታ መርሀ ግብር ነው። ሁለቱ ክለቦች እንደሚታወሰው ባለፈው ወደድ ዓመት በዩሮፓ ሊግ ፍጻሜ ተገናኝተው ቶትናሞ ስፐርስ አሸንፈው የዋንጫ ባለቤት እንደሆነ ይታወቃል። ዘንድሮ ታዲያ ቶትናም አሰልጣኝ ቀይረው ዩናይትድ ደግሞ በሩበን አሞሪም ተመሩ ነው በመጀመሪያ ዙር የሚገናኙት። ቶትናም ሆትስፐርስ ከማንቸስተር ጨዋታቸውን ያደርጋሉ። ሁለቱም በአንጻራዊነት እንዲያው ጉዟቸው መጥፎ የሚባል አይደለም፣ በሊጉ ያላቸው ሂደት። ምክንያቱም ቶትናሃም የአውሮፓ ሊግ ዋንጫ ቢያሳካም ባለፈው ውድድር አመት፣ ነገር ግን በሊግ ውድድር መጥፎ ጊዜ ነበር ያሳለፈው። ከዚያም አንዥና አሰናብተው ቶማስ ፍራንክን ሾመዋል። ቶማስ ፍራንክን ፍጹም ለየቅል ነው አጫወት መንገዳቸው ከቀድሞው አሰልጣኝ ከአንዤ ጋር። አንዤ ይበልጥ ግልጽ እግር ኳስን የሚጫወቱ በማጥቃት ሜንታሊቲ የሚታወቁ አሰልጣኝ ናቸው። በአንጻሩ ቶማስ ፍራንክ ጥንቃቄን የሚመርጡ በብሬንትፎርድም ከሻምፒዮንሽፕ ጀምሮ የምናውቃቸው በዚህ አጫወት መንገዳቸው ነው። እናም ቶትናም ጥንቃቄን የሚመርጥ አይነት ክለብ ሆኖ የተመለከት ነው የምንገኘው። ባሳለፍነው ሳምንትም ተጠባቂ ጨዋታ አድርገው ነበራል። በለንደን ደርቢ ቶትናም ከቼልሲ ተጫውተው ቼልሲ ድል ማድረጉ ይታወቃል። ታዲያ በዚህ ሳምንትም ከማንቸስተር ጋር ጨዋታቸውን ይከውናሉ ቶትናም በማንቸስተር ዩናይትድን ባለፈው የውድድር አመት ሁለቱንም ድል አድርጎ ነው የወጣው። ከዚያም ባለፈ ሶስት ተከታይ ጨዋታዎችን በሊጉ ያሸነፈው በ1959 60 በነበረ የውድድር አመት ነበረ። እናም ሀን ኮንሴኪቲቭ በሚባል ድል ማለት ነው ሶስት ተከታይ የሊግ ጨዋታዎችን ለማሸነፍ ቶተንሃም ወደ ሜዳ የሚገባበት አጋጣሚ ያለ ማንቸስተር ዩናይትድ እንደዚሁ ባለፉት ሰባት ጨዋታዎች ከቶተንሃም ጋር በሁሉም ውድድሮች ማለት ነው፣ ድል ማድረግ አልቻለም። በአምስቱ ተሸንፎ በሁለቱ ነጥብ ተጋድቷል። ይሄ ቶትንሃም ባለፉት አመታት የተሻለ የማሸነፍ ንጻሬ እንዳለው በሁሉም ውድድሮች ማሳያ የሚባል ነጥብ ነው። ከዚያም ባለፈ በሊጉ በ2005 በሜዳው በርካታ ጨዋታዎችን የተሸነፈው ክለብ ቶትንሃም ነው። ዘጠኝ ያክል ጨዋታዎችን ተሸንፏል። ይህ ደግሞ ቶትንሃም አሁን ላይ በሊጉ በሜዳው ሽንፈቶችን ተደጋግሞ እየቀመሰ ያለ ክለብ እንደሆነ ማሳያ ነው። እንዲሁ ማንችስተር ዩናይትድ ባለፉት አራት የሊግ ጨዋታዎች ምንም ሽንፈት አልገጠመውም። ይሄ በሩብን አሞሪ የአሰልጣኝነት ሂደት ወደ ዩናይትድ ከመጡ በኋላ በጣም ጥሩ የሚባለው ውስታት ይህ ነው። እንደምናውቀው ባክ ቱ ባክ ለማሸነፍ በጣም እጅግ ተቸግረው ነበረ። በሩብን አሞሪ ምስር የመጀመሪያ ነበር ባለፉት ሳምንታት ድል ያደርጉበት አጋጣሚ። ከዚያም ባለፈ ደግሞ ባለፉት አራት የሊግ ጨዋታዎች ሳይሸነፍ የተጓዘበትም አጋጣሚ ነው ብሎ ማንሳት ይቻላል። አዲስ የጉዳት ዜና እንደ ለ ነው ያነሱት አሰልጣኝ ቶማስ ፍራንክ ከዚያም ባለፈ ክርስቲያን ሮሜና ዴስቲኒ ኢዶጊን በተመለከተ ሁለት ተጫዋቾች የጤነታቸው ጉዳይ ፊትነሳቸው የሆነሳ ላይ ይሞላል ከዚያ ደግሞ መልሶ የሚያገረሽባቸው እድል አለ። እንደግን አሁን ላይ ጤናታቸው ጥሩ መሆኑ ነው እያነሱት። ከዚያም ባለፈ ስለ ማንቸስተር ዩናይትድ በተመለከተ በጣም ጥሩ ፎርም ላይ እንዳሉ ተናግረዋል። ባለፉት ፊክስቸሮች በጣም የተሻለ ፎርም ላይ እንዳሉ የተናገሩበት አጋጣሚ ነው ያለው። በማንችስተር ዩናይትድ በኩል እንግዲህ የወሩ ምርጥ ተብለው በአሰልጣኝም በተጫዋችም ተመርጧል አይደለ? ሩብን አሞሪም እና ብሪያን ቦሞ ባሳለፍነው ወር የፕሪሚየር ሊግ የወሩ ምርጥ አሰልጣኝ ሩብን አሞሪም፣ የወሩ ምርጥ ተጫዋች ደግሞ ብሪያን ቦሞ ሆኖ ተመርጧል። ይህ ደግሞ በወሩ ባስመለከቱት የሜዳ ላይ እንቅስቃሴ ነበረ። ሩብን አሞሪም ለዚህ ክብሩን ተጫዋች መውሰድ አለባቸው በሚል ሀሳባቸውን ሰጥቷል። ብሪያንም ቦሞ በተለይ ዩናይትድን ከተቀላቀሉ ተጫዋቾች በቶሎ አሁን ላይ በተወሰነ መንገድም ቢሆን አውትሻን ያደረገው ተጫዋች ብሪያንም በመሆኑ ጎል በማስቆጠር ሜዳ ላይ በሚያበረክታቸው አስተዋጽኦዎች የተሻለ የተንቀሳቀስ ያለው ተጫዋች ብሪያንም በመሆኑ፣ ይህ ደግሞ ይበልጥ ሊጉን መላመዱ ጠቅሞታል። ባይተዋር አይደለም ለሊጉ ምክንያቱም ከብሬንትፎርድ ነው ወደ ዩናይትድ የመጣው። ያ ደግሞ የሊጉን ኢንቴንሲቲ ከዚያም ባለፈ ደግሞ ምናልባት ከአየር ጠባይም አንጻር ባይተዋርነት አይሰማውም። ለዚህ ደግሞ ጥሩ ፐርፎርም ያደረገ ነው የሚገኘው ሩበን አሞሪም በአንጻሩ የእኛ ትልቁ ዕቅዳችን ጨዋታዎችን ስለማሸነፍ ነው። ሀሳባችን ብዙ ጊዜ ይህንን ሜንታሊቲ ይጠቀማሉ ሩብን አሞሪም አንድን ጨዋታ አሸነፈው በፖስት ማች ኢንተርቪዋቸው ላይ ስለ ጨዋታው ከመናገር ይልቅ በቀጣይ ስለሚያደርጉ ጨዋታ ቀድሞ ማሰቤ እያንድ አሰልጣኝ ትልቅ ሜንታሊቲ ነው። ምክንያቱም እግር ኳስ አሁን ላይ ድል ካሳካ በኋላ የዛሬ ስኬትህ የዛሬ ድልህ ለነገ ዋስትና አይሆንም። ስለዚህ ሩብን አሞሪም በተደጋጋሚ እንደሚያነሱት እቅዳችን፣ አላማችን ምንጊዜም ጨዋታዎችን ስለማሸነፍ ነው ስለ ቀጣይ ጨዋታ ማሰብ ነው የሚል ሀሳባቸውን የሰጡበት አጋጣሚ ያለው። ዘጠኝ ሰዓት ከሰላሳ ላይ ተጠባቂ መርሃ ግብራቸውን ያደርጋሉ። እንዳነሳውላችሁ ላችሁ ከሶስት ተከታይ ድሎዎች በኋላ ነው ባለፈው ሳምንት በኖቲንግሃም ሲቲ ግራውንድ ላይ ነጥብ ተጋርተው የተመለሱት። በአንጻሩ ደግሞ ቶትናም በቼልሲ ተሸንፎ ወደዚህ ጨዋታ የሚያመራው ለሁለቱም ክለቦች ፈታኝ ጨዋታ ሊሆን እንደሚችል ይታሰባል። ቶትናም በሜዳው ነው ጨዋታውን የሚከውን። እንዳነሳው ላችሁ ቶትናም የተለየ ቅርጽ ያለው ቡድን ነው። በቶማስ ፍራንክ ስር ብሬንትፎርድ ይበልጥ ሚዛኑን ለመጠበቅ የሚሞክር ጥንቃቄን የሚመርጥ ሲያስፈለገው በሚድ ብሎክ ሲያስፈለገው በሎብሎክ የሚጫወት አይነት ቡድን ነው። እንደ አንዤ በዚህ በግልጽ በሆነ የማጥቃት ሂደት ብቻ የሚመራ ቡድን አይደለም። በአንጻሩ ግን ሩብና ብሎም ተለዋጭ ባህርያትን የሚጠቀሙ ናቸው። ፍሌክሲብል የሆነ ቡድን ነው። በጎሎችን ካስቆጠረ በኋላ ባስፈለገ መንገድ ለመከላከል የጨዋታውን ኢንቴንሲቲ እንግዲህ ዝግ ማድረግ የሚችል አይነት ቡድን ነው። ጥሩ ጨዋታ እንመለከታለን ተብሎ ይታሰባል። ሌላኛው መርሃ ግብር በእለቱ የሚጠበቀው በስታዲየም ኦፍ ላይት ሰንደርላንድን ከአርሳል የሚያገናኘው የጨዋታ መርሃ ግብር ነው። ሰንደርላንድ እንግዲህ ቀደም ባሉት አመታት በተለይ በሊጉ ስመጥር ከምንላቸው የሊጉ ክለቦች መካከል ይጠቀሳል። በተለይ ከኒውካስ ጋር ያላቸው የደርቢነት ስሜት ላቅ ብሎ ይቀመጣል እና ሰንደርላንድ ከሻምፒዮንሺፕ ወደ እንግሊዝ ካደጉ በኋላ በተለይ የክለቡ ይበልጥ ባለ ድርሻ የሆነው ድራይፈስ የስዊዘርላንድና የፈረንሳይ ጥመር ዜግነት ያለው ሰው ነው። ታዲያ ግራኔዥያካን በ በማዘወር ሂደት ላይ በጣም ትልቅ አስተዋጽኦ ነው። ግራኒት ዣካም ከሊቨርኩሰን ወደ እንግሊዝ ሲመጣ ብዙዎቹ ተገርመው ነበር። ምክንያቱም በእንግሊዝ አርሰናል የተሰኘ ትልቅ ክለብ ተጫውቶ ነበር፣ ሰንደርላንድ ሲፈርም ግር ተሰኝቶ ነበር። ነገር ግን በሌላ መንገድ ከዕድሜ መግፋት ጋር በተገናኘ ዝውውሩም ብዛም ሊያስገርም እንደሚችልም ሀሳብ ያነሷ አልጠፉም። ሰንደርላንድ ታዲያ ከሻምፒዮንሽፕ ካደግበ እንደ ሲሞና ዲንግራ የመሳሰሉ ተጫዋቾችን አስፈርሟል። በጣም ጥሩ የሚባል ጉዞ ላይ የሚገኝ ክለብ ነው። በደረጃ ሰንጠረዡ አራተኛ ላይ ተቀምጧል። በጣም ከቆሙ ኳሶች የሚጠቀም ከዚያም ባለፈ ማጥቃት ሲፈልግ በጥሩ መንገድ ማጥቃት የሚችል በመከላከሉም የማይታማ አይነት ክለብ ሆኖ የተመለከትነው እስካሁን ባሉት የአስር ሳምንታት የሊጉ ጉዞ እናም ለአርሰናል ሊፈተን እንደሚችል ይታሰባል። እንግዲህ የቀድሞ ወዳጆች የሚገናኙበት ነው። ምክንያቱም እንደምናውቀው ግራኒት ዣካ በአርሰናል ቤት ከደጋፊዎች ጋር በነበር ውስጥ አገባ ምክንያት ለመልቀቅ እስከመወሰን የደረሰ ደጋፊዎች በሰነዘሩበት ወቀሳ ምክንያት ከኤሚሬተስ እንግዲህ ጓዙን ሸክፎ ለመውጣት የተሰናዳ ተጫዋሽ ነበረ። የኋላ ኋላ ሚኬል አርቴታ ወደ መድፈኞቹ ቤት ከመጣ በኋላ ብዙ ነገሮቹን ካወሩ በኋላ በዚያ ባርሳ ቤት ቆይቶ የቡድኑ መሪ ሆኖ ብልሻክሮ የሚያረጋጋ ቡድኑን የሚመራ፣ ከዚያም አለፍ ሲል ደግሞ በእግር ኳሳዊ ምክንያቶችም ለክለቡ ጠቃሚ ተጫዋሽ ነበረ ተዳ ተጫዋቹ ወደ ሊቨርኩሰን አመራ። ዳግም ወደ እንግሊዝ ሲመለስ የቀድሞ ክለቡን አርሰናልን ዛሬ ይገጥማል ግራኒት ዣካ። ከጨዋታው አስቀድሞ ዣካ አንድ ሀሳብ ሰጥቷል። እንግዲህ አርሰናል በልቡም ጊዜ የሚቀመጥ ክለብ እንደሆነ ሀሳቡን የሰጠበት አጋጣሚ ነው ያለው። ከዚያም ባለፈ ከጨዋታው አስቀድሞ አሰልጣኝ ሚኬል አርቴታ በነበረው ፕሬስ ኮንፈረንስ ላይ ስለ ጉዳት ለተቀረበለት ጥያቄ አዲስ ዜና የለም፣ ጉዳትን በተመለከተ ተመሳሳይ ነው። ከስላቪያ ፕራግ ጋር ወደ ቼክ አመርተው ከተጫወቱበት ስብስብ ጋር በተያያዘ ተመሳሳይ እንደሆነ ሀሳብ ሰጥቷል። ጋብሪኤል ኢየሱስ ወደ ድምር ተመልሷል። በነገራችን ላይ ባለፈው ውድ ዓመት ጀምሮ ነበረ በጉዳት ከስብስቡ የራቀው ይህ ብራዚላዊ ተጫዋች በተለይ ተጫዋች ከማንቸስተር ሲቲ ወደ ኤምሬስ ከመጣ በኋላ ጄሱስ በተለይ ለሚኬል አርቴታ ተስማሚ ባል ተጫዋች ነበረ። ጎል ከማስቆጠርም በዘለለ በቡድኑ የጨዋታ ሂደት ውስጥ አስፈላጊ ነበር። በሊንካፕ ይጫወታል፣ በጥልቀት ተመልሶ የመጫወት አቅም አለው። ለዚህ ደግሞ ሚኬል አርቴታ ይበልጥ ከፖቸሮች ይልቅ ፖልሳይናዎችን የመጠቀም እድል ስለነበረው ተስማሚ ተጫዋች ነበር። ነገር ግን ጉዳት በጣም በታሰው ልክ እንዳይጎመር አድርጎታል ጄሱስን ወደ ሜዳ ተመልሷል። ልምዶቹንም ሲሰራ ስመለከተው ነበረ። አሁን ላይ በሳሮች ላይ መረወጥ ከቡና ሀገሮች ጋር ልምዶች ማድረግ ጀምሯል። ምናልባት ግን ማች ፊትነሱ መቶ ፐርሰንት እስኪሟላ ድረስ በተወሰነ ምናልባት ዛሬ አሳልፍ ውስጥ ላይ ገባ የሚችልበት እድል ሰፊ ነው። ነገር ግን ወደ ልምምድ ተመልሷል። ማርቲን ኦዴጋርድ፣ ካይ ሃቨርስ፣ ኖኒ ማድወኬ፣ ቪክቶር ዮኬሬሽ፣ ጋብሪኤል ማርቴሊን በተመለከተ ለጨዋታ እንደማይደርሱ ሀሳቦች ይነሳሉ። ነገር ግን አርቴታ ኮንፊርም ማድረግ አልችልም፣ ልወስን አልችልም። ምክንያቱም ሁሉም በርቀት ለጨዋታ ዝግጁ አይደሉም ብዬ መናገር አልፈልግም የሚል ሀሳብን የሰጠበት አጋጣሚ ነው ያለው። ነገር ግን ከኢንተርናሽናል ብሬክ በኋላ አሁን በቀጣይ ሳምንት የሀገራት ጨዋታዎች ናቸው የሚደረጉት በማጣሪያ ውድድሮች። ይህንን ተከትሎ የክለብ ውድድሮች አይደረጉም። እናም ከኢንተርናሽናል ብሬክ በኋላ የመመለስ ዕድላቸውን በተመለከተ አሁን ላይ የተወሰኑት አሊያም ደግሞ ሁሉም የሚል ሀሳብ ሰጥቷል። ይህንን አላውቅም የሚል ሀሳብን የሰጠው ምክንያቱም ከጉዳት ሲመለሳ ነ ተጫዋች ፊት ነው ይታያል። ከጉዳት ማገገሙ ብቻ እንዲሰለፍ አያደርገውም ለጨዋታው ዝግጁ ስለመሆኑ ፊት ነው ይገመገማል። ስለዚህ የተወሰኑት ሁሉም የትኛው ሊሆን እንደሚችል አላውቅም። ነገር ግን ከብሬክ በኋላ የሚሆነን ነገር አብረን እንመለከታል የሚል ሀሳብ ሰጥቷል። ስለ ግራኔ ዣካ ጋር ስላላቸው ደግሞ ወዳጅነት ሪሌሽንሺፓቸውን በተመለከተም ሀሳቡን ሰጥቷል። እያንዳንዷ ደቂቃ ከእርሱ ጋር ያሳለፍኳትን በጣም አስደሳች ነበረች የሚል ሀሳብ ሰጥቷል። ከዚያም ባለፈ ደግሞ ጥሩ አሰልጣኝ እንደሆነ አድርገኛል ዣካ የሚል ሀሳብ ሰጥቷል። እንግዲህ ዣካ እንደምናውቀው መሪ የሆነ ለቡድኑ ይገባኛል እንግዲህ ስሜት የሚሰማው አይነት ተጫዋች ነው። መልበሻ ክፍል ሶስት ካለ የሚረጋጋ መሪ የሆነ ተጫዋች ነው እና በሚኪል አርቴታ ስር ጥሩ ጊዜያትን አሳልፏል። እናም ይህንን ተናክሯል። ሚኪል አርቴታ ጥሩ አሰልጣኝ እንደሆነ አድርጎኛል የሚል ሀሳብን የሰጠበት አጋጣሚ ያለው እንግዲህ አርሰናል አሁን ላይ ብዙዎች በተለይ የስኳድ ዴብዙን ጥልቀት በተመለከተ በጣም በጥንካሬ ያነሱታል። ነገር ግን በተደጋጋሚ ፊት መስመሩ ለጉዳት ስለባየሆነ ነው የሚገኘው በቅርብ ጊዜያት እንኳ እንደ ኖኒ ማድዌኬ ከዚያም ላ ኦዴጋርት ተጎድተዋል። ከዚያም ማለፍ ሲል ማርቲኔሊ፣ አስቀድሞ ደግሞ ካይ ሃቨርዝ ጉዳት ላይ ያለ ተጫዋች ነው። ስለዚህ በተደጋጋሚ አንድ ቡድን አንድ ስፍራ ላይ ብቻ ጉዳት ከገጠመው ይሄ የስኳድ ዴፕዝ እንኳን ቢኖረው የስኳድ ዴፕዙ ለሙሉ ስኳዱ ነው እንጂ ለአንድ ስፍራ ስላልሆነ ሊቸገር የሚችልበት እድል ሊፈጠር እንደሚችል ሀሳቦች ይነሳሉ። ምናልባት ዛሬም እንደ ስላቪያው ጨዋታ ሁሉ ሚኬል ሜድ ነው ፎልስ ናይን ሆኖ እንደሚጠቅም ነው የሚታሰበው። እሱም በተመለከተም ተጫዋቹ በእግር ኳስ ዘመኑ ዘጠኝ ቁጥር ነው ተጫዋቱ ያቅም፣ ነገር ግን በዚያ ቦታ ላይ ፍሬያማ የሆነው በጣም ብስለት ያለው ተጫዋች ስለሆነ ሲል ሚኬል አርቴታ ለተጫዋች ያለውን አድናቆት ሰጥቷል። እንደምናውቀው በመጀመሪያው በዘንድሮው ድራማ ለመጀመሪያ ጊዜ ነው ዘጠኝ ቁጥር ነው የተሰለፈው ከሰላፊ አብራ ጋር ነገር ሁለት ጎሎችን ማስቆጠር ቻለ። የጨዋታው ኮብቶም ተመረጠና ሚኬል ሜሮ ለአርሳል ያለውን ግልጋሎት ሲያስፈልግ ስድስት ቁጥር ሲያስፈልግ ስምንት ቁጥር ሲያስፈልግ እንደዚህ ሀፍ ስፔስን ይዞ ይጫወታል፣ እንዲሁ ደግሞ ፎልስ ናይን ሆኖ ይጫወታልና በጣም ጠቃሚ ተጫዋች እንደሆነ የተመለከትነው። አርሳል ሊፈተን እንደሚችል በጨዋታው ይታሰባል። ምክንያቱም ሰንደላንድ ባለፉት ሳምንታት የነበረው ፐርፎርማንስ ከግምቱ ስናስገባ ና ጥሩ ጨዋታ ይሆናል ተብሎ ይታሰባል። ፔፕ ጓርዲዮላን በተመለከተ አንድ ሺኛ ጨዋታውን አድርጎ ነበረ ባለፈው እና ይህን ተከትሎ በጣም ይሄ አስደናቂ የሚባል ቁጥር ነው ይሄ ለብዙ አሰልጣኞች ኢንስፓየር ማድረግ የሚችል ቁጥር ነው የሚል ሀሳብን የሰጠበት አጋጣሚ ያለው እና ማንቸስተር ሲቲ ከሊቨርፑል የሚያደርጉን ጨዋታ በተመለከተ ትመለከታለሁ ተብሎ ሀሳብ ቀረቦት ነበረ። እኔ ትኩረቴ በእለቱ ጨዋታ ላይ ነው የሚል ሀሳቡን ሰጥቷል። ትኩረታችን የራሳችን ጨዋታ ላይ ማድረግ አለብን በማለት ሚኬል አርቴታ ሀሳቡን ሰጥቷል። በሌላ መንገድ ምሽት አምስት ሰዓት ላይ በስታንፎርድ ብሪጅ ቸልሲ ከዎልቭስ ጨዋታቸውን ያደርጋሉ። ቸልሲ እንግዲህ በሳምንቱ አጋማሽ ወደ አዘርባይጃን አመርቶ ከቋረባ ጋር ተጫውቶ ነጥብ ተጋርቶ ነው ከሜዳ መውጣት የቻለው። እናም ቸልሲ ከወልቭስ ጋር ጨዋታቸውን እያደርጋሉ። ሮሚዮ ላቪያ ና ፔድሮ ኔቶን በተመለከተ እንደምናውቀው ላቪያ ተጎድቶ ወጥቷል። ኔቶ ግን በጮቶ አልነበረም። ይህን በተመለከተ አሁን ላይ መጠበቅ አለብን የእነሱ ፊትነስ በተመለከተ መገምገም አለብን፣ በሚል ሀሳባቸውን ሰጥተዋል ኤንዞ ማሬስካ። ከዚያም አለፍ ሲል እርሳቸው በሰጡት ሀሳብ ስለ ሮቴሽን በተመለከተ ስኳዱን ሮቴት ስለማድረግ የማፈራረቅን በተመለከተ በሰጡት ሀሳብ አሁን ላይ በዘመናዊ እግር ኳስ ፊዚካሊቲ በጣም አስፈላጊ ነው፣ ስለዚህ ሮቴት ማድረግ ያስፈልጋል፣ ተለዋጭ ባህሪ መከተል ያስፈልጋል፣ ምክንያቱም ሲዝኑ በጣም ረዥም ነው የሚል ሀሳባቸውን ነው የሰጡት ኤንዞ ማሬስካ። ከዎልቭስ ጋር ይጫወታል እንደምናውቀው በካራቦካፕ ተገናኝተው ቼልሲ ድል እንደነሳ የሚታወቀው ጉዳይ ነው። በዚህ መንገድ ጨዋታዎቹ ይደረጋሉ በእንግሊዝ ፕሪምየር ሊግ ከዚያም ባለፈ በሊጉ በነገራችን ላይ ከእነዚህ ጨዋታዎች በዘለለም ሌሎች ጨዋታዎች ቀጥለው በሊጉ ይደረጋሉ። 12 ሳ ላይ ሁለት ያክል ጨዋታዎች ይደረጋሉ ዌስትሃም ከበርንሌ ጨዋታቸውን የሚያደርጉ ነው የሚ ነው ዌስት ዌስትሃም ወደ ድል ተመልሷል ባሳለፍ ነው ሳምንት ኒውካስልን ድል ማድረጉ ይታወቃል። በርንሌ በአንጻሩ በተርፉ ሙድ በአርሰናል ተሸነፈ። ለዚህ ጨዋታ የመጣው ስኮት ፓርከር በቻምፒዮንሺፕ ጥሩ ቡድን ገንብቶ ነበር። ነገር ግን ወደ ሊጉ ከመጣ በኋላ በጣም እጅግ የተቸገረ አሰልጣኝ ሆኗል። ከዚያም ባለፈው ኤቨርተን ከፉላም ጨዋታቸውን ያደርጋሉ። ይህም ተጠባቂ የዕለቱ የጨዋታ መርሃ ግብር ሆኖ ያልፋል። በዚህ መንገድ የእንግሊዝ ፕሪምየር ሊግ የዕለቱ ጨዋታዎች በዚህ መንገድ ቀጥለው ይደረጋሉ። ወደ ሌሎች ሊጎች ልውሰዳችሁ። በስፔላ ሊጋም ጨዋታዎች ይደረጋሉ ጂሮና ከዲፖርቲቮ አላቬስ ካታሎኒያ ላይ የሚደረግ የጨዋታ መርሃ ግብር አለ። እንደዚሁ ደግሞ አንዳሎሲያ ላይ በራሞን ሳንቼዝ ፒዝዋን ሴቪያ ከኦሳሱና ጨዋታቸውን ያደርጋሉ። እንዲሁ ደግሞ አትሌቲኮ ሪማሪድ በዋንዳ ሜትሮፖሊታኖ ከሌቫንቴ ጋር ይጫወታሉ። አትሌቲኮ በሊጉ ድሎችን በተደጋጋሚ ያስመዘገበው ይገኛል። እንደምናውቀው ከሳምንታት በፊት ከጠንካራው ሪያል ቤቲስ ጋር በቤኒቶ ቪያማሪን ድል አድርጎ መውጣቱ ይታወቃል። እናም ወደ ድል ተመለሷል የዲያጎ ሲሞኔ ልጆች። በአንጻሩ ካታሎኒያ ላይ ኤስፓኞል ከቪያሪያል ጨዋታቸውን ያደርጋሉ። የማርሴሊኖ ስብስብ ቪያሪያል በጣም ጥሩ እየተጓዙ ከሚገኙ የሊጉ ክለቦች መካከል የሚጠቀሰው ክለብ ነው። ከኢስፓኞል ጋር ጨዋታውን ያደርጋል። ወደ ሴሪያ ልውሰዳቸው። በስኩሌቶ የሚደረጉ ጨዋታዎች አሉ። ሌቼ ከኤላስ ቬሮና ጨዋታቸውን ያደርጋሉ። ኮሞ ከካግሪያሪ ይጫወታሉ። ኮሞ በሊጉ ካለፈው ውድድር ዓመት ጀምሮ በተለይ ሴስክ ፋብሪጋስ በጣም ጥሩ ቡድን ገንብቷል። ለትልቅ ክለቦች ፈታኝ የሆነ ቡድን ነው። ኮሞ በሜዳው ካግሪያሪ ይገጥማል። ቱሪን ላይ በቱሪን ደርቢ ዩቬንቶስ ከቶሪኖ ጨዋታቸውን ያክ ነው። የቱሪን ደርብ ይደረጋል ማለት ነው። ሁለቱ እንግዲህ በቱሪን በጣም አንጋፋ ክለቦች ናቸው። አሮጊቷ ቶሪኖ የምታስተናግድበት ጨዋታ ይጠበቃል። ስፓሌቲን ሾማ አለች አይደለ? ኢጎር ቱዶርን በማሰናበት እናም ስፓሌቲ ስር ስምን ታስመለክታለች። አሮጊቷ የሚለው ይጠበቃል። ፓርማ እንደዚሁ የካርሎስ ኩዌስታው ፓርማ ከኤስ ሚላን ጋር ይጫወታል። ይህም ተጠባቂ መርሃግብር ነው። ምሽት አራት ሰዓት ከአምስት ላይ የሚከናውነውን ጨዋታ መርሃግብር ነው። ኤስ ሚላን እንደምናውቀው በተለይ ባሳለፍነው ጨዋታ ድል ማድረጉ ይታወቃል። በተለይ አሌግሪ ወደ ሚላን ከመጣ በኋላ በጣም ለውጦች አሉ። አሁንም ቢሆን ግን የስኳድ የብዛቸው በጣም አናሳ ነው። ከዚያ ማለፍ ሲል በጉዳት የታመሱ ይገኛሉ። አርዶን ያሻሪ አሁንም ማች ፊትነሱ ሙሉ በሙሉ ባለፈው ተጠባባቂ ወንበር ላይ ነበር። ነገር ግን ወደዚህ በዚህ ጨዋታ ላይ በስኳድ ውስጥ ሊካተት እንደሚችል ይታስባል። አርዶን ያሻሪ በቡንደስሊጋም ጨዋታዎች ይደረጋል። ሆፈናይም ከ ሌብዚሽ ይጫወታሉ። ሃምቡርግ ከቦሩሲያ ዶርትሙንድ፣ ኡኔን በርሊን ከባየር ሙኒክ፣ ባይሊቨርኩሰን ከሄደንሄም፣ ቦሩሲያ ሞንችግላባ ከክሎ የሚደረግ የጨዋታ መርሃ ግብር አለ። ባየር ሙኒክ አልቀመስ ብሏል። በጣም ዘንድሮ በ16 ጨዋታዎች ድል አድርጓል። በዴፊፒ ፖካል፣ በቡንደስሊጋ በቻምፒየንስ ሊግ እናም ቪሴን ኮምፓኒ በጣም ጥሩ ቡድን ይዟል እናም አሁንም ደግሞ ከሜዳ ውጭ ኡኔን በርሊን የሚገጥምበት ጨዋታ ይጠበቃል። በፍራንስ ሊጋ ጨዋታዎች ይደረጋሉ። በእለቱ መርሃ ግብር በስታድ ቬሎድሮም ኦሎምፒክ ዴ ማርሴይ ከስታድ ብረስቷ የሚደረግ ጨዋታ መርሃ ግብር አለ። የዲዘርቢው ስብስብ ጥሩ ይጓዛል ሲባል ነጥቦችን ያንጠባጥባል። በተለይ ኦባማያንግም ወደ ስብስቡ መቀላቀሉ ፊት መስመር ላይ ጠንካራ አድርጓቸዋል። የሜሰን ግሪንውድ ጥናትን ጨምሮ ማለት ነው ነገር ግን ፒጂ ነጥብ ሲጥል አብሮ ነጥብ ይጥላል። ኦሎምፒክ ዴ ማርሴ ና አሁንም እንዳለፊው ድራመት ሁሉ ከጊዜ ብዛት ነጥቦችን እያንጠባጠበ እንዳይቀጥል ስጋት አለ። አሁን ግን ፐርፎርማንሳቸው ጥሩ ነው። ሁሉ አብረ ከነውንት ይጫወታሉ። ሞናኮ ከሬሲን ክለብ ደለውስ ሌላኛው የእለቱ መርሃ ግብር ነው። አሁን ላይ ፒጂ በሁለት ነጥቦች ከፍሎ ነው የተቀመጠው። በፍራንሱ ሊገ ኦሎምፒክ ዴማርሲ በሁለት ነጥቦች አንሶ ተቀምጧል። አሁንም ቢሆን ግን ከፓሪሰን ጀርማን የመገዳደር አቅም እንዳለው ኦሎምፒክ ዴ ማርሴይ እየተመለከት እንገናኝ። በሳምንቱ አጋባሽ በአትላንታ ተሸንፏልና እና አትላንታ ዘንድሮ ጋስፕሪን ከለቀቀ በኋላ ጥሩ አይደሉም። ነገር ግን ያም ቢሆን ማርሴይ ተሸንፏል እና አሁንም ጥሩ ላይ ጓዝ የሚችል ባቸውን አንዳንድ ነጥቦች እየተመለከተ እንገኛለን። እናም ዛሬ ኦሎምፒክ ዴ ማርሴይ ከስታድ ብረስቷ ጨዋታቸውን ያደርጋሉ። ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ጋር ቆይታ አድርጌያለሁ። ሰናይ ጊዜን ተመኘው።